ሀበሻ እውነተኛ ታሪክ። ጸሐፊ ግርማ ዘገየ። የዛሬው ትረካ ከባለፈው የቀጠለ ነው። ተራኪዎች ቤተልሔም ሰለሞንና አብርሃም ማሩ። ትረካውን ይከታተሉ። በአካባቢው ለሚካሄደው ለልማትና ቁፋሮ ስራ የመጣው አሜሪካዊ ተካልኝን ሁልጊዜ እነሱ ጉድጓድ ከሚቀፍሩበት ቦታ ሲመላለስና ድንጋይ ላይ ቁጭ ብሎ ሲተያየ ዋል አንድ ሁለት ጊዜ ቀርቦ ሊያናግረው ሞክሮ አልሆነለትም። ፈረንጁ ሲጠጋው ተካልኝ ይሮጣል። ፈረንጁ ወደ ስራው ሲመለስ ተካልኝ ተመልሶ እሳው ድንጋይ ላይ ተቀምጦ ለረዥም ሰዓት ይተከዛል። የፈረንጁ ልብ በዚህ ህፃን ልጅ በጣም ከመነካቱ የተነሳ ቁፋሮው ስራ ላይ ከተሰማሩት የአካባቢው ሰዎች አስተርጓሚ አፈላልጎ ስለ ሁኔታው ግልጾ ልጁን ማናገር እንደሚፈልግ ይነግራቸዋል። በስንት ማባበል ተካልንኝን የመቅረብ ዕድል ያገኝና ሊያናግረው ይሞክራል። አስተርጓሚዎቹ ጭምር ተካልንኝን እንዲናገር ቢያግባቡትም መልስ ሊሰጣቸው አልቻለም። እምባው ብቻ በጉንጮቹ ላይ ከብለል እያለ ይወርዳል። እናት የለውም አለፈረንጁ አይ እናቱ እንኳን አንድ ጎረምሳ ወዳ ጥላው ከሄደ ሰንብታለች። አለዋንዱ ቆፋሪ አባትስ አባቱ ወደ ጦር ሜዳ ተልኮ እንደሄድ አልተመለሰም። የኑር የሞትም የሚታወቅ ነገር የለም አለ። አሁንም ደግሞ የቀድሞ ቆፋሪ የፈረንጁ ልብ በጣም አዘነ። እንደምንም አባብሎ በመጠጋት በጉልበቱ በርከክ ካለና ተካልኝን እያሻሸ ጠጋ አድርጎ የያዘው አመዳም ፊቱና ቆሻሻ ልብሱን ሳይጠየፍ በጣም ጠጋ አድርጎ ወደ ደረቱ በማስጠጋት አቀፈው። ተካልኝ አልታገለም። ይህንን ምቾት ሲያገኝ በህይወቱ የመጀመሪያ ጊዜው ስለነበር እሱም ልጥፍ ብሎ ተጠጋው። ለማደኛ እንባው ሳያውቀው ይፈስ ጀመር። ይህች ቀን ነበረች የተካልኝን ህይወት ለአንዴና ለመጨረሻ ጊዜ እየቀየረችው። አሜሪካዊው ሚስተር ሪቻርድ ልጁን በማደጎ ደንብ በህጋዊነት ተቀብሎ ለማሳደግ አያቱን፣ የአካባቢውን ሰዎች ይዞ እንዲፈርሙለትና በፈቃደኝነት እንዲሰጡ ጠየቃቸው። ለፈቃደኝነቱ ብዙ አላንገራገሩም። በውስጣቸው ግን ያለ አንድ የቅርብ ዘር ሲቀሩ ስለተሰማቸው ትንሽ ቀናት ከሳቸው ጋር እንዲቆይና ወዲያው እንዳይወስዱባቸው ጠየቁ። ሪቻርድ የማደጎነቱን ህጋዊ የወረቀት ስራውን በፍጥነት አጠናቆ ተካልኝን ባወቀው በሃያ ሁለተኛ ቀኑ በእጁ አስገባው። ለአያቱም ቢሆን ለመልካም ፈቃደኝነታቸው ላረጀው ቤታቸው መጠገኛና ለጊዜውም ቢሆን ራሳቸውን የሚደጉሙበት ሞቅ ያለ ገንዘብ ጉያቸው ከቶላቸዋል። ተካልኝ አያቱን ሲሰናበት አንገታቸው ላይ ተጠምጥሞ ያልቅስ እንጂ አልሄድም ብሎ አልታገለም። ያለቀሰው ከአያቱ በመለየቱ ሳይሆን ልማድ ሆኖበት ነው። ሲወለድ አልቅሶ ዳዲ ሲል አልቅሶ ቆሞ መሄድ ሲጀምር አልቅሶ ሁሌም እንዳለቀሰ ነው። እድሉና እጣ ፋንታው ሁሌ ያስለቅሰዋል። ሪቻርድ ተካልኝን ይዞ አዲስ አበባ በጊዜያዊነት ተገራይቶ ከሚኖርበት ትልቅ ቪላ ቤት ሲደርስ ሰራተኛው ሮጣ የያዘውን ዕቃ ልትቀበለው ስትል አንድ የተጻለች ሴትም እየፈነደቀች ተከተለቻት። ትንሿ ልጅ ስሟ እሷም አታውቀውም። ገና አፍ እየፈታች ስለሆነ ስሟን በደንብ መናገር ስለማትችል ሪቻርድ ሚሚ እያለ ነው የሚጠራት። ተካልኝ ከአዲስ ቤተሰቡ ከአዲሷ ጓደኛውና የወደፊት እህቱ ጋር ለጥቂት ቀናት በቆንጆ ቪላ ውስጥ ቆየ። ሪቻርድ በየምክንያቱ ወደ ውጭ ወጣ ባለ ቁጥር የሚያመጣው መጫወቻም ሆነ ጣፋጭ ምግብ ለተካልኝ ቁም ነገሩም አይደል። በመጫወቻውም ሆነ በጣፋጭ ምግቡ በእጅጉ የምትፈነድቀው ትንሿ ሚሚ ነበረች። ተካልኝ ግን ሁሉንም ነገር አትኩሮ ማየት፣ የከበበውን ነገር ሁሉ መጠርጠር ያዘወትራል። ሪቻርድ ቴሌቪዥን ሲመለከት ትንሿ ሚሚ ዘላ ጭኑ ላይ ትወጣና እሱ ላይ ለጥፍ ብላ ስትመለከት፣ ተካለኝ ግን ከቤቱ ግድግዳ ጥግቆጭ ብሎ በሩቁ ነው ቴሌቪዥን የሚያየው። ሪቻርድ የተካለኝ ችግር ምን እንደሆነ ሙሉ በሙሉ ባያውቅም ችግሩን በጥቂቱ ተረድቶታል። ተቻክሎ ከማስደንገጥና ከማስደንበር ይልቅ በእርጋታ ከጊዜ ጋር ችግሩን መፍታቱ የተሻለ እንደሆነ አምኖበታል። እንዲናገር አይጨቀጭቀውም። የፈለገውም ሲያደርግ ሪቻርድ የተካልኝን የዕለት ተዕለት መሻሻል በጥንቃቄ ይከታተላል እንጂ ተካለኝ የሚያደርገውን ነገር ጣልቃ ገብቶ ለማረምም ሆነ ለመርዳት አይሞክርም። አንድ ቀን እንደ ተሟላ ሕፃን ልጅ እንደሚሆን በተስፋ መተውን መርጧል። ሪቻርድ ተካልኝና ትንሿ ሚሚ አዲስ አበባ ለአንድ ወር ከቆዩ በኋላ ሪቻርድ በመንግስት በኩል መጠናቀቅ ያለበትን የወረቀት ስራ ጨራርሶ ሁለቱንም ህፃናት ወደ አሜሪካ ይዟቸው መጣ። ሁኔታውን በስልክ የገለጸላት መካንሚስቱ ሳሊ ከመጀመሪያው አንስቶ የተማከሩትና እድሜያቸው ከሰባት ዓመት ያልበለጡ ህፃናት በማደጎ ሕግ ይዞ መምጣት ከቻለ እድሉ እንዳያልፍ ተማክረው ስለነበረ ዝግጅቷን አጠናቃ ልትቀበላቸው ወደ አውሮፕላን ማረፊያ አመራች። የወደፊት ልጆቿን ተንክባክባ ለማሳደግና ላልወለደቻቸው ህፃናት እናት ለመሆን ተዘጋጅታለች። ለሁለቱም ህፃናት የየግል ክፍላቸውን አዘጋጅታ በዕድሜያቸው ክልል በሚሆን መጫወቻዎች ክፍሎቻቸውን ሞልታላቸዋለች። እጇ ገብተው ማቀፍ እስከምትችል ድረስ በጉጉት ለመጠበቅ አየር ማረፊያው የደረሰችው ከመድረሻው ሰዓት ቀድማ ነበረ። ሪቻርድ ተካለኝና ትንሿ ሚሚ ረዥሙን ጉዞው አጠናቀው በአሜሪካ አየር ላይ እያዣበቡ ነው። ሪቻርድ የጀመረውን መጽሐፍ ያነባል፣ ትንሿም የሚተኝታለች። ተካሊ ግን በአይኑ እንቅልፍ አልዞረም። ወንበሩ ላይ ኩርምት ብሎ ይተክዛል። አውሮፕላኑ ለማረፍ በማረፊያው ላይ ሲያዣበብ የሞተሩ ጩኸት በእጥፍ ጨመረ። ተካልኝ ከሰመመናዊ እንቅልፉ የነቃው በዚህ ጊዜ ነበር። ተፈናጥሮ ከተጋደመበት ሶፋ ላይ ተነስቶ የክፍሉ መሃል ላይ ቆመ። ሰውነቱ በላብ ተጠምቋል። ሰዓቱን ሲመለከተው ከጠዋቱ አስር ሰዓት ይላል። ሁሉም ነገር ተዘበራረቀበት! በአንድ በኩል ክፍሉ መሃል ላይ ከተጋደመው የጆይስ በድንጋይ ተፋጧል። መኪና ውስጥ አንድ ያደረ ሬሳ አለ። የዛሬን ቢያደር እሸት ይሆን አለ ሀሳቡ። ከቤት ሳይወጣ የጣለውን ግዳይ ሲጠብቅ በመዋልና ሌላ ግዳይ በመጣል መካከል ሀሳቡ ተከፋፍሎበታል። የትኛውን እንደሚወስንና ምን ማድረግ እንዳለበት ከራሱ ጋር ሲታገል የቤቱ ስልክ ደጋግሞ ጮኸ። ማንሳት ስላልፈለገ መልስ አልሰጠም። ስልኩ ለረጅም ጊዜ ከጮኸ በኋላ ጸጥ አለ። ትካልኝ ሀሳቡን ሰብስቦ ለሚቀጥለው ድርጊቱ ሀሳብ ሲያውጠነጥን የእጁ ስልክ መጮ ጀመረ። የማን ስልክ ጥሪ እንደሆነ የስልክ ቁጥሩን ሲመለከት የጆይስ እጮኛ ነው። ፈርጠም ባለ ድምጽ መደናገቱ እንዳይታወቅ፣ እኔ ነኝ ሮበርት። ታዲያስ ደህና ነው ወይ? ተጠፋፋን እኮ። ዛሬ ምን ተገኝቶ ደወልክ? ጆይስን አግኝተሃት ወይም በስልክ ተነጋግራችሁ ነበር? መቼ? ትናንት። ኧረ በፍጹም ትናን ማታ መጣው ብላ እንደወጣች አልተመለሰችም። ኧረ እባክህ፣ እውነቴን ነው። የት ሄዳ ይሆን? ለፖሊስ አመለከትክ? ኖ ከእንቅልፌ ስነሳ ነው አለመኖሯን ያወቅኩት። በቃ እኔ ጋር በቅ በልና አብረን እንሄዳለን፣ የት ትሄዳለች ብለን። በል ግማሽ ሰዓት ስጠኝ፣ እመጣለሁ። ፈጠን በል፣ እኔንም ስጋት ላይ ጣልከኝ እኮ። ረጨንቆኛል ያልተለመደ ጠባይ ነው። ግማሽ ሰዓት ብቻ አንድ ነገር ላለቃይ ስጥቼ ይመጣለሁ። እኔም እስከዚያ ቤት እደርሳለሁ። ቶሎ በል ተካልኝ። ስልኩን እንዳስቀመጠ ቤቱን ማስተካከል ጀመረ። የኪሱን ሴንጤ ሳይሆን ረዘም ያለ ቢላዋ ከማዕድ ቤት መሳቢያ ውስጥ አወጣና በሩ መግቢያ ላይ ካለው ትንሽ ጠረጴዛ ሥራ አስቀመጠው። ጆይስ እጮኛ የሮበርትን መድረሻ አስር ደቂቃ ያክል ሲቀረው ተካልኝ ቤቱን አጽዳርቶና እንደ ወትሮ ተዝናንቶ ሶፋው ላይ በመቀመጥ ቴሌቪዥን መመልከት ጀመረ። የጆይስን በድን ሬሳ መኝታ ቤት ውስጥ አስገብቶ እንደ ጤነኛ እንግዳ አልጋው ላይ በማጋደም አንሶላ አልብሶታል። ድንገት ሮበርት ዘሎ መኝታ ቤት እንኳ ቢገባ የሴት እንግዳ ለማስመሰል የፈጠረው ዘዴ ነበረ። ህሊናው ግን አሁንም አላረፈም። የጆየስ ሕይወት በትክክል ማለፉን ቢያውቅም ጥርጣሬ ገብቶታል። ሮበርት እሱ ቤት ሲገባ ድንገት ከሞተችበት ተነስታ ብትጮኸስ? ብሎ አሰበና ሁለት ጊዜ ከሳሎን ተነስቶ ወደ መኝታ ቤት በመግባት የጆይስን ሬሳ ገልጦ ተመለከተው። ሕይወቷ አልፏል ለማረጋገጥ ሲል ጭንቅላቷን እና ደረቷን ገፋ ገፋ አድርጎ መረመረ። ሬሳው ምንም እንቅስቃሴ አላደረገም፣ ትንፋሿም ቆሟል። ተመልሶ ወደ ሳሎን ገባና ሶፋው ላይ ተቀመጠ። የሮበርት መምጫ ሰዓት በጣም ረዝሞበታል። ሲመጣም ምን እንደሚያደርግ በእርግጠኝነት ገና አልወሰነም። ገና ሲገባ አንገቱ ላይ ወግቼ ልግደለው አለ ሐሳቡ። ይሄ ደግሞ ጭራሽ እቅዴን ማበላሸት ስለሚሆን እስቲ መጀመሪያ የእሱ ሁኔታ ልመልከት ብሎ ወሰነ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።